በአጠቃላይ የተረጂነት የአስተሳሰብ ችግር ነው፣ የእምነት ችግር ነው፣ የቁርጠኝነት ችግር ነው። እኔ በነገራችን ላይ ተጠያቂነት ላይ ማመጣው ህዝቡን አይደለም፣ የነበረን አመራሮች፣ የነበሩ መንግስታት፣ በየምራፉ ያሉ አካላት ይሄንን በቁጭት በራስ አቅሜን መቀየር አለብኝ የሚል እምነት ይዞ ካለ ማይድ የመጣ መሪ ሲያጣ ደግሞ ህዝቡ ያው መሪ ይጠብቃልና በዚህ መልኩ የመጣ አስተሳሰብ ስለሆነ ይሄ ሀሳብ ለመቅረፍ ለመቀየር አሁን ቆርጠን ተነስተናል። ዛሬም ወደዚህ የመጣ ነው። ከዚህ አንጻር እየተሰራ ያለው ጉዳይ ለማየት ነው። ዜጎቻችን በዚህ በ2017ና በ2018 ከተረጅነት ለማላቀቅ መጠነ ሰፊ ንቅናቄ ስራ ተሰርቷል። ከዛ ውስጥ ወደ 65 ፐርሰንቱን መውጣት አለብን፣ ከተረጅነት ማለቀቅ አለብን። እነዚህን አካላት የተለያዩ የመንግስት ኢኒሽቲቮች አሉ፣ የመንግስት ማቀፎች አሉ፣ የተለያዩ ድጋፎች አሉ፣ ስልጠናዎች አሉ በዛው ውስጥ ደግሞ የስራ እድል ፈጠሮች አሉ። ያልታረሱ መሬቶች ልማት ላይ ያልዋሉ መሬቶች አሉ። እነዚህን ሁሉ ወደ ልማት ውስጥ በማስገባት ምርትና ምርታማነትን በማሳደግ ቅድም እንዳልኩ 65 ፐርሰንቱን ወደ 200 ሺህ አካባቢ ሰው ከተረጅነት በ2017 እስከ መጨረሻ ባለው ጊዜ ጨርሰን አውጥተን ደግፈን በማሸጋገር ቀሪውን ደግሞ በ2018 ላይ በተሟላ መልኩ ራሳቸውን አምርተው ራሳቸውን በቅተው ለሀገርም ለአካባቢ ለልማት ሊውሉ የሚችሉበት አቅም ላይ እንዲደርሱ የማድረግ ስራ